በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታ ሰላም እላችኋለሁ። እንደምናላችሁ። በዛሬው ቪዲዮአችን አንዳንድ የሚወሩትን ነገሮች ለማጥራት ያክል የኢትዮጵያ የዘመን አቆጣጠር ከግብጽ የተኮረጀ ነው የሚሉ ነገሮች ስላሉ እሱ ለማጥራት በዓመተ ሰባታት የተረፈ ጨረቃና የተረፈ ፀሐይ ስሜት እናያለን። አብራችሁን ቆዩ። ምስለ ሚካኤል ምስለ ሚካኤል ፈሶ ወገብርኤል ይህም የሂሳብ አሰራር በተለይም በዲሜጥሮስ ስሌት የሚያገለግለው ተረፈ ፀሐይ መስከረም አንድ ቀን ከሳምንቱ ቀኖች በየትኛው ቀን እንደሚውል ለማሳወቅ ሲሆን ተረፈ ጨረቃ ደግሞ የአይሁድን የፋሲካ በዓል ቀን ለማስገኘት ነው። የአይሁድን የፋሲካ በዓል ቀን ማወቅ የሚያስፈልገው የጌታችን ኢየሱስ ክርስቶስ የትንሣኤ በዓል መከበር ያለበት ከአይሁድ የፋሲካ በዓል ቀጥሎ በሚመጣው እሁድ በመሆኑ ነው። ሌሎቹ ተለዋዋጭ በዓላት ሁሉ የሚገኙት ከትንሣኤ በዓል በመነሳት ማለትም በትንሣኤ በዓል አማካኝነት ነው ማለት ነው የዚህ አይነቱ የዘመን አቆጣጠር የተጀመረው የግብፅ ፓትሪያርክ በነበሩት በዲሜጥሮስ ነው በመጽሐፈ ዲድስቅልያ እና በኒቅያ ጉባኤ ውሳኔ መሰረት የጌታችን የኢየሱስ ክርስቶስ የትንሣኤ በዓል አከባበር ከአይሁድ የፋሲካ በዓል በኋላ ባለው እሁድ ብቻ መዋል ያለበት መሆኑን ስለታዘዘ ይህ የዲሜጥሮስ ስሌት ትዕዛዙን ተግባራዊ ለማድረግ ጠቃሚ የሆነ መንገድ ነው። የትንሣኤ በዓል ከአይሁድ የፋሲካ በዓል በኋላ ባለው እሁድ እንዲከበር የተወሰነባቸው ምክንያቶች ነበሩ። አንደኛው የፋሲካ በዓል ለጌታ ትንሣኤ ምሳሌ ስለሆነ፣ ሁለተኛው ጌታ የተነሳው ከአይሁድ የፋሲካ በዓል በኋላ ስለነበረ፣ ሶስተኛው በአይሁድ የፋሲካ በዓል ቀን የጌታ ትንሣኤ አለመከበሩ ክርስቲያኖች እና አይሁዶች የዓላማ ህብረት ስላልነበራቸው ነው። በዚህም መሰረት የትንሣኤ በዓል መከበር ያለበት መቼ እንደሆነ በመግለጽ የእስክንድሪያ ፓትሪያርክ በየአመቱ ለአብያተ ክርስቲያናት ሁሉ እንዲያሳውቅ የጊዜው ልማድ ነበር። ይህንኑም ልማድ የኒቅያ ጉባኤ አጽድቆታል። የግብጽ ኦርቶዶክስ ቤተ ክርስቲያን በመሰረተ እምነቷ በበዓላት አከባበሯና በቤተ ክርስቲያን ስርዓቷ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩነት ባይኖራትም የዘመን አቆጣጠሯ ግን ከክርስቶስ ልደት ጀምሮ ሳይሆን ከዓመተ ሰማታት ጀምሮ በመሆኑ በዚህ ጉዳይ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትለያለች። እንደ ኢትዮጵያን አቆጣጠር በሶስት መቶ ሶስት አመተ ምህረት የሮማ ቄሳር ዲዮቅሊጣኖስ ከባለሟሎቹ ጋር ተማክሮ በመስማማት በአጠቃላይ በክርስቲያኖች ሁሉ በተለይ በግብጽ ክርስቲያኖች ላይ ዘግናኝ የሆነ የጭካኔ ጭፍጨፋና የማሳደር ተግባር ሲጀምር አብያተ ክርስቲያናት ሁሉ እንዲፈርሱ፣ ቅዱሳት መጻሕፍት እንዲቃጠሉ፣ በመንግስት ስራ ላይ ያሉ ክርስቲያኖች ሁሉ ከስራቸው እንዲታገዱና ብሔራዊ መብታቸው ሁሉ እንዲነፈጋቸው፣ የክርስትና እምነት የተቀበሉ ባሪያዎች አርነት እንዳይፈቀድላቸው በመጨረሻም የአብያተ ክርስቲያናት መሪዎች ሁሉ እንዲታሰሩና እንዲሰቃዩ የሚል አዋጅ አወጀ። ስለ ሃይማኖታቸው ብለው ሕይወታቸውን አሳልፈው የሰጡት የሃይማኖት ጀግኖች እንዳይረሱና ዘውትር እየታወሱ እንዲኖሩ ለማድረግ የግብጽ ቤተ ክርስቲያን የዘመን አቆጣጠሯን ከዘመነ ሰማዕታት እንዲጀምር አደረገች። ዲዮቅልጥያኖስ ክርስቲያኖችን ማሳደድ የጀመረው እንደ ኤውሮፓውያን አቆጣጠር ሶስት መቶ ዓመተ ምሕረት ቢሆንም የአመተ ሰማታትን አቆጣጠር ከነገሰበት እንደ ኤሮፓያን አቆጣጠር ከ284 ዓመተ ምሕረት እንዲጀምር አድርጎታል። በአመተ ሰማታት የአጽዋማትና የበዓላትን አወሳሰን ስናይ መስከረም አንድ ቀን ከሳምንቱ ቀኖች በየትኛው ቀን እንደሚውል የፀሐይ ውደትና ተረፈ ፀሐይን ማወቅ ያስፈልጋል። የፀሐይ ውደትን ለማግኘት የሚፈለገው አመተ ሰማታት ተወስዶ አራት ይቀነስለታል። ይህ ቋሚ ደንብ ነው። ከአመተ ሰማታት ላይ አራት ከተቀነሰ በኋላ የሚገኘው ውጤት አውደ ፀሐይ ለሆነው ለሀያ ስምንት ተካፍሎ የሚገኘው ትርፍ የፀሀይ ውደት ይባላል። ለምሳሌ ብና አመተ ሰማታትን አራት መቶ አመተ ሰማታትን እኔ አራት መቶ ላይ አራት ስንቀንስ ሶስት መቶ ዘጠና ስድስት ይመጣል። ሶስት መቶ ዘጠና ስድስት ለሀያ ስምንት ስናካፍለው አስራ አራት ደርሶ አራት ይቀራል። ይህ የፀሀይ ውደት ይባላል። ተረፈ ፀሐይን ለማስላት የፀሐይ ዑደት ላይ የራሱ እሩብ ወይም ተራፊው ሳይታሰብ ከተደመረበት በኋላ ለሰባት ተካፍሎ የሚገኘው ትርፍ ተረፈ ፀሐይ ይባላል። ለምሳሌ የአራት መቶን ተረፈ ፀሐይ ስናይ የፀሐይ ዑደት አራት ነው። የራሱ እሩብ ደግሞ አንድ ነው። ተራፊ የለውም ማለት ነው። ያንን ስንደምረው አምስት ይመጣል። አምስት ለሰባት ስለማይካፈል አምስት ራሱ ተረፈ ፀሐይ እንደሆነ እንቆጥረዋለን ማለት ነው። በተረፈ ፀሐይ አማካኝነት መስከረም አንድ ቀን የሚውልበት ከሳምንቱ ቀኖች የትኛው ቀን እንደሆነ ለማወቅ የምንችለው እለተረቡን አንድ ብለን በመጀመር ነው። ይህም ሰንጠረዡ ላይ እንደምናየው ረቡን አንድ ብለን ስንጀምር ማክሰኞ ሰባት ይሆናል ማለት ነው። የዓመቱ ተረፈ ፀሐይ አምስት በመሆኑ ምክንያት ሰንጠረዡ ላይ እንደምናየው እሁድ ስለሆነ የአራት መቶ ዓመተ ሰማታት መስከረም አንድ የሚውለው እሁድ ነው ማለት ነው። ሌላው የአይሁድ የፋሲካ በዓልን እናያለን። የአይሁድ የፋሲካ በዓልን ለማግኘት በቅድሚያ አውደ ጨረቃንና ተረፈ ጨረቃን ማወቅ ያስፈልጋል። አውደ ጨረቃ ከተፈለገው ዓመተ ሰማታት ላይ አንድ ተቀንሶለት ቀሪው የጨረቃ ውደት በሆኑት በአስራ ዘጠኝ ዓመቶች በማካፈል የሚተርፈው አውደ ጨረቃ ነው። ለምሳሌ አራት መቶ ዓመተ ሰማታት አውደ ጨረቃን ለማግኘት አራት መቶ ላይ አንድ ስንቀንስ ሶስት መቶ ዘጠና ዘጠኝ ይመጣል እሱን ለአስራ ዘጠኝ ስናካፍለው ሀያ አንድ ይደርሳል ምንም አይተርፍም ማለት ነው። ስለዚህ ትርፍ ስለሌለው አስራ ዘጠኝ እንደ ተራፊ ተቆጥሮ አውደ ጨረቃው አስራ ዘጠኝ ይሆናል ማለት ነው። ተረፈ ጨረቃን ደግሞ የምናገኘው አውደ ጨረቃን የፀሐይና የጨረቃ አመቶች ልዩነት በሆነው በአስራ አንድ አባዝቶ በሰላሳ ካካፈሉት በኋላ ተራፊው ተረፈ ጨረቃ ይባላል። ያም ማለት አውደ ጨረቃ አስራ ዘጠኝ ስለሆነ አስራ ዘጠኝን የፀሐይና የጨረቃ አመቶች ልዩነት ለሆነው ለአስራ አንድ ስናባዛው ሁለት መቶ ዘጠኝ ይመጣል ሁለት መቶ ዘጠኝን ለሰላሳ ስናካፍለው ስድስት ደርሶ የሚተርፈው ደግሞ 29 ይሆናል ማለት ነው። የአይሁድ የፋሲካ በዓል ቀን ለማግኘት ተረፈ ጨረቃን ካርባ መቀነስ ቋሚ ደንብ ነው። ካርባ ላይ ተረፈ ጨረቃን ተቀንሶለት የሚገኘው ውጤት ከ1 እስከ 23 ከሆነ የፋሲካ በዓል በሚያዝያ ወር ይውላል ማለት ነው። ከ25 እስከ ሰላሳ ከሆነ መጋቢት ላይ ይውላል። 24 መቼም ስለማይውል ማለት ነው። አርባ ሲቀነስ ሀያ ዘጠኝ አስራ አንድ ይሆናል ስለዚህ አስራ አንድ ከአንድ እስከ ሀያ ሶስት ውስጥ ስለሆነ ሚያዝያ አስራ አንድ ይሆናል ማለት ነው የአይሁድ የፋሲካ በአል የመስከረምና የሚያዝያ ቀኖች መነሻና መድረሻ ተመሳሳይ ስለሆነ ያም ማለት መስከረም አንድ እሁድ ስለዋለ ሚያዝያ አንድም እሁድ ነው ነው የሚጀምረው የሚውለው ስለዚህ ሰንጠረዥ ላይ እንደምናየው እሁድን አንድ ብለን የሚያዝያን እንሰራለን ማለት ነው ያ ማለት የአይሁድ የፋሲካ በዓል መያዜ አስራ አንድ እረቡ ይውላል ማለት ነው። የትንሳኤ በዓልን ስናይ ከአይሁድ የፋሲካ በዓል ቀጥሎ ያለው እሁድ የትንሳኤ በዓል እንዲከበር በዲድስቅልያ እና በንቅያ ጉባኤ የተደነገገ በመሆኑ በሰንጠራዡ መሰረት በአመተ ሰማዕታት አራት መቶ ላይ የትንሳኤ በዓል መያዜ አስራ አምስት ቀን ይውላል ማለት ነው። የሐዋርያት ጾም እርዝመትን ስናይ የትንሳኤ በዓል በመጋቢት ወር ቢውል የመጋቢት ወር ቀሪ ተወስዶ አርባ አምስት ሲደመርበት ውጤቱ የሐዋርያትን ጾም በቀኖች ብዛት ያመለክታል። በዓሉ በሚያዚያ ወር ቢውል የሚያዚያ ወር ቀሪ ተወስዶ አስራ አምስት ሲደመርበት ውጤቱ የሐዋርያ ጾም ቀኖች ብዛትን ያመለክታል። ለምሳሌ አራት መቶ ዓመተ ሰባታትን ስናይ የትንሣኤ በዓል ሚያዚያ አስራ አምስት ስለሆነ አስራ አምስት ላይ አስራ አምስት ስንደምር ሰላሳ ይሆናል ስለዚህም አራት መቶ ዓመተ ሰማታት የሐዋርያት ጾም እርዝመት ሰላሳ ቀኖች ናቸው ማለት ነው። ነነዌን ስናይ የትንሣኤ በዓል በመጋቢት ወር ቢውል በበዓሉ ቀን ላይ ሃያ አንድ ተደምሮበት ውጤቱ ለሰላሳ ከተካፈለ በኋላ ተራፊው ቁጥር የሚያመለክተው በጥር ወር ውስጥ የነነዌ ጾም የሚጀምርበትን ቀን ነው። በዓሉ በሚያዝያ ወር ቢውል በበዓሉ ቀን ቁጥር ላይ ሃያ አንድ ይደመርበትና የሚገኘው ውጤት ለሰላሳ ሲካፈል ተራፊው ቁጥር የሚያመለክተው በየካቲት ወር የነነዌ ጾም የሚጀምርበትን ቀን ነው ማለት ነው። ለምሳሌ አመቶ አመተ ሰማታትን እና የትንሳይባ መያዝ አስራ አምስት ቀን በመሆኑ በእርሱ ላይ ሀያ አንድ ስንደምር ሰላሳ ስድስት ይመጣል። ሰላሳ ስድስት ደግሞ ከሰላሳ ቀናት ስለሚበልጥ ከሰላስ ስድስት ላይ ሰላሳን ቀንሳለን ስድስት ይተርፋል። ይህ ነነዌ በኤካቲት ስድስት ይገባል ማለት ነው። አብይ ጾምን ስናይ የትንሣኤ በዓል በመጋቢት ወር ቢውል በበዓሉ ቀን ላይ አምስት ተደምሮበት ሰላሳ ከቀነሰለት በኋላ የሚገኘው ትርፍ የሚያመለክተው በኤካቲት ወር ውስጥ አብይ ጾም የሚጀምርበትን ቀን ነው። በዓሉ በሚያዝያ ወር ውስጥ ቢውልና በበዓሉ ቀን ላይ አምስት ሲደምርበት ወሮቹ ከሰላሳ ባይበልጥ አብይ ጾም የሚጀምረው በየካቲት ወር ይሆናል። ከሰላሳ ቢበልጥ ግን ሰላሳ ከተቀሰለት በኋላ የሚጀምረው በመጋቢት ወር ይሆናል ማለት ነው። ለምሳሌ አራት መቶ ዓመተ ሰማታትን ስ የትንሳይባ የያዘ አስራ አምስት ቀን በመሆኑ አምስት ላይ አምስት እንደምር ሀያ ነው። ሀያ ደግሞ ከሰላሳ ስለሚያንስ የካቲት ሀያ ይጀምራል ማለት ነው። እርገትን ስናይ የትንሳኤ በመጋቢት ቢውል ዘጠኝ ተደምሮ ሰላሳ ከተቀነሰ በኋላ የሚገኘውትን የሚያመለክተው የእርገት በዓል ግንቦት የሚውልበትን ቀን ነው። የትንሳኤ በዓል በሚያዝያ ወር ቢውል ዘጠኝ ተደም ውጤቱ ከሰላሳ ባይ እርገት ግንቦት ይውላል ውጤት ቢበልጥ ግን ሰላሳ ለት የሚተርፈው ቁጥር በሰኔ ይውላል ማለት ነው። ለምሳሌ አራተ ሰማታትን ስናይ ሚያዝያ አስራ አምስት ትንሳኤ በመሆኑ አስራ አምስት ላይ ዘጠኝ ስንደምር ሀያ አራት ይመጣል ስለዚህ 24 ከ30 ስለሚያንስ ቦት ላይ ይውላል ማለት ነው። እርግጥ ግንቦት 24 ይሆናል። በረሻም በዓል 50 እናያለን። በዓል 50 የትንሳኤ በዓል በመጋቢት ወር ቢውል 10 ተደምሮበት 30 ተቀነሰለት በኋላ የሚገኘው ቀሪ የሚያመለክተው ቦት ወር እንደሚውል ነው። የትንሳይ በዓል ከሚያዚያ 19 ተዳምሮበት 30 ባይበልጥ ግን ይውላል። ከበለጠ ደግሞ 30 ተቀንሶለት ይሆናል ማለት ነው። ለምሌ 15 ወይም የትንሳኤ በዓል አስራ አምስት ስለሚሆን አስራ አምስት ላይ አስራ ዘጠኝ ስንደምር አስራ አራት ይመጣል ሰላሳ ደግሞ ከሰላሳ ስለሚበልጥ ሰኔ ላይ ይውላል ማለት ነው። በዓላም ያም ማለት ሰኔ አራት ይውላል ማለት ነው። በሚቀጥለው ቪዲዮ ሁላችንም ማወቅ ስላለብን የኢትዮጵያ ዘመን አቆጣጠር እናያለን። ቪዲዮ ሊደርሳችሁ ሰብስክራይብ አድርጉ፣ መቅዳችሁ ላይክ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ያስቀብሉ። ስባት ለእግዚአብሔር ወለማድርግ ልድ ለመስ